አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሙዬ ቤተሰብ ወይናችሁ ሰላም ናችሁ? ወይኔ አለ አልሐምዱሊላህ። እንግዲህ ደግሞ ቀረደማ ነው። እንደምታውቁት ቀየው ሁሉም ቤት ተሰርቶበታል። ዳርዳሩ ላይክ ሼር እያረጋችሁ እንግዲህ ቢዲን ተማማ። እንግዲህ እንደምታውቁ ቀረደማ ሀዳር ሀዳር ድረስ ተሰርቶበታል።

እዚህ ያውዬ እየተሄድ የቅረጣ ብዙ አይደለም። ሸለቆም እያልኩኝ አንዴ አንዴ ቀበሌ ቀርጣለሁ። ይህ ቀበሌያችሁንም ሁሉ ነው መው አመንደሩ መሀል እንኳ ላልቀረጥ ይችላለሁ። ዳርዳሩን ነው እንጂ ማለት ነው። ፈሪ ነው ብታወኝ ማለት ነው ፈራለሁ። ምንድ ነው ቢሉኝ ወይንም እንዲህ አረግሽ ቢሉኝ የሰው ቀልብ መስበረው እያልኩኝ ፈራለሁ ማለት ነው። እንግዲህ ቀረደማ ጎራ ነው። እንግዲህ አረሬን የማሄድ ሰው አረሬን መሄድ ብዙ ቀርቷል ት እንግዲህ የእነ አብድ ኑርዬ ቤት አብድ ኑርዬ አዘመን ቤት እህን አካባቢ ነኝ ማለት ነው። የመውረጃው ነው አካባቢ ነኝ፣ የአብድ ኑርዬ ማለት ነው። የመድቡ መስጂዱ ኢንሻአላ ቆርቆሮ ነው አቸው ቁርአን ራሱ ቁርአን እየቀረ ነው ብዙም

ሁለት የሚሆን ሶስት ማንም በሸህሙ የሚቀድ የለም። ሁለት ሁለት አህያ አንዲ አንዲ አህያ የለለ የለም ማለት ነው። ግንስ በፊት እየተቆመ እየዋጋ እንዴ ሲል ነበር። አሁን ግንስ ቆሞ የሚዋጋ አታገኙም። ሙጫ ሙጮቹ ራሱ ብስል ናቸው። ራስ አይቆሙም። እረፍ ዱብ ና ምናምን ነው የሚሉት። እና አሁን አማቶቹ ቢቀዱም በሸህሙ በሸክማቸው የሚነካ የለም። ሁሉም በአህያ ነው የሚቀየው ማለት ነው። እና በፊት በሸክማችን ንቀን ቁመን ቆመን እየዋጋን ነበር የምንሄደው። ይህ ዘመን ቆራሽ ያው ማዝያ ነው እንደነገርኳችሁ፣ ፀሐይ ስለሆነ ብዙም አይደለም ማለት ነው። እንዴ የሀገዲኑ ቤት ገበሬያችሁ ነው፣ አይታችኋል ማለት ነው። ውሃ ማቅጃቸውም ታዮቹም እያያችሁ ነው እና ይሄን ይመስላል። አረሬን እንግዲህ ስ የተወሰነ ደግሞ አግዲ የሚያሳያችኋለሁኝ። መንገዱ ጋራ የክማን መቀረጥም አውጋትም የክማን ግን ስንዴ ገጠር ውብ የለም በጣም ነው ደስ የሚለው

ይህን ያልኩት እንግዲህ አግዲማችሁ አረሬናያችሁት ሁሉንም ያለውን ነገር እንግዲህ በህው ሰናበታችኋለሁኝ። የቀረዲማማ በላይክ እንዲያተርፉ ማለት ነው። ኮሜንትና በላይክ ማለት ነው። ሀገራችሁ ጎሚው ማለት ነው። እና ይህን ይመስላል ውጆችዬ፣ ላይክ፣ ሼር፣ ኮሜንት አትርሱ። አበረታቱኝ ደሞ የወጨጩ ልጆይ ወጨጩን ደሞ አሳያችኋለሁ። እኔ እንጃ ሁሉም የተወለደበትን ሀገር ወዲያ የኔ መቼም ለየት ያለ በጣም ነው። ሀይሁኩ ነው ራሱ ድሬ ሮቃ ሁኔ የሚናፍቀኝ ማለት ነው። ወጨጩን በጣም ነው የምወዴው። እንግዲህ ደሞ ወጨጩን አሳያችኋለሁ ያለውን ነገር